ጤና ይስጥልን፣ ክቡራን የት ቤተሰቦች የሰዓቱን አጫጭር መረጃዎች እየቀረቡ ያለው እስከ ፍጻሜው አብራችን ቆዩ። የእባቦች ንግሥት ተብላ የምትጠራው ኢንዶኔዥያዊት ሐኪም እንዴት ስለ መርዝ ተማረች? የድንገተኛ አደጋ ሐኪሟ ትሪ ማሃራኒ በሥራ ዘመኗ በርካታ ሞቶችን ተመልክታለች። ከ15 ዓመት በፊት በእባብ ንክሻ ምክንያት ሕይወቱ ያለፈ ታካሚ ፊት ግን መቼም አትረሳውም። እድሜው በሰላሳዎች ውስጥ የነበረው ኤሌክትሪክ ባለሙያ አንዴ ነቃ ሲል፣ አንዴ ደግሞ ራሱን ሲሲት ከቆየ በኋላ እጇን ጭምቅ አድርጎ ይዞ ሕይወቱን እንድታድን ለመናት። አንድ ዓመት እንኳ ያልሞላው ህጻን ልጅ ያለው ታካሚው እያለቀሰ መሞት እንደማይፈልግ ተናገረ። ሆስፒታሉ ውስጥም በርካታ ሐኪሞች ነበርን፤ ሁላችንም ግን ልንረዳው አልቻልንም፤ ስትል የ54 ዓመቷ ዶክተር ማሃራኒ ታስታውሳለች። ኢንዶኔዥያ መርዛማ የእባብ ዝርያዎች በመያዝ ከዓለም ቀዳሚው አገር ብትሆንም አንድም የእባብ ንክሻ ስፔሻሊስት ወይም የሕክምና መመሪያ አልነበራትም። ዶክተር ማሃራኒ ይህንን ለመለወጥ ቁርጠኛ ነበረች። በአውሮፓውያኑ 2012 በባዮሜዲካል ሳይንስ ከቤልጅየም የዶክትሬት ዲግሪዋን ዋን ካገኘች በኋላ ስለ መርዞች ጥናት የሚደረግበትን ቶክሲኖሎጂ የተሰኘ ትምህርት ለመማር ወሰነች። ከዚያም መረጃ ለመሰብሰብ 18 ሺህ ደሴቶችን ይዛ ይዛ ሀገር በሆነችው ኢንዶኔዥያ ባሉት ሁሉም ክልሎች ተጉዛ ትጓዝ ጀመር። ከአምስት ዓመት በኋላ በአውስትራሊያ ያገኘችውን የቶክሲኖሎጂ ፊሎስፒ እድል አጠናቀቀች። ይፋ መረጃዎች እንደሚያሳዩትም በደቡብ ምስራቅ ሀገራት ውስጥ በየአመቱ 135 ሺህ ሰዎች በእባብ ጥቃት ይደርስባቸዋል። ከነዚህ ጥቃቶች ውስጥም አስር በመቶው ለሞት የሚደረጉ ናቸው። ዶክተር ማሃራኒ ግን ቁጥሩ በብዙ ሺዎች ይበልጣል ባይ ነች። በርካታ ሰዎች ራሳቸውን ለማከም እንደሚመክሩ ወይም ወደ ባህል ሕክምና እንደሚሄዱም ታስረዳለች። በባብ የተነከሱ ሰዎች መርዙን መጥተው ካወጡ በኋላ ቁስሉ ላይ ሞቅ ውሃ ሙቅ ውሃ ቀይ ሽንኩርት ወይም ጥቁር ድንጋይ ጭምር ያደርጉበታል። ይህ አይነቱ ሕክምና የቲሹ መጎዳት ከፍ ሲልም ሞት ጭምር ያስከትላል። በእባቦች የሚደርስ ንክሻ ቁጥር ከፍ እያለ ነው። የዚህ ምክንያት ደግሞ በከተሜነት እና በአየር ንብረት ለውጥ ምክንያት ሰዎች የሚገኙባቸውን አካባቢዎች የሚላመዱ እባቦች ቁጥር እየጨመረ መምጣቱ ነው። ኢንዶኔዥያ ውስጥ የእባብ ንክሻ የህብረተሰቡ ጤና ተግዳሮት ብቻ አይደለም። በዓለም ላይ በእባብ በመነደፍ ሁለት ነጥብ ሰባት ሚሊዮን አደጋዎች በየዓመቱ ይከሰታሉ። ከዚህም ውስጥ አብዛኞቹ የሚከሰቱት በእስያ ነው። ከአውሮፓውያኑ 2017 ዓ.ም ጀምሮ የዓለም የጤና ድርጅት የመርዛማ እባብ ንክሻን ችላ የተባለ ሞቃታማ አካባቢ በሽታ ብሎ በማወጅ እንደ ቺኩንኩኒያ እና ሊፕሪዝ ካሉ በሽታዎች ጋር በተመሳሳይ ምድብ ውስጥ አስቀምጦታል። በእባብ ንክሻ የሚፈጠርን ሞትና የአካል ጉዳት ከ2030 በፊት በግማሽ ለመቀነስም አቅዷል። ዶክተር ማሃራኒ በኢንዶኔዥያ ክልሎች በምትጓዝበት ወቅት ከአካባቢዎቿ ሆስፒታሎች ጋር መተባበር ጀመረች። የዓለም የጤና ድርጅት የእባብ ንክሻ አስተዳደር መምሪያን በመጠቀም ለነዋሪዎች እና ሕክምና ባለሙያዎች ስልጠና መስጠት ተያያዘችው። ባህላዊ ልማዶች እና አመለካከቶችን መቀየር ግን ከባድ ነገር ነበር፤ በተለይ ደግሞ አስተማሪዋ ሴት ስትሆን። ሰዎች የመርዝ ባለሙያ ሴት ትሆናለች ብለው አይጠብቁም። ብዙ ሰዎች ስሜን ይጠሩት የነበረው አቶ ማሃራኒ ብለው ነበር፣ ትላለች። ማንቋሸሽ ደርሶብኛል፣ ተፈትኛለሁ፣ አልፎ ተርፎም መጥፎ ሰዎች ተሰጥተውኛል፣ በተለይ ከኔ በላይ እንደሚያውቁ በሚያስቡ ወንዶች፣ ስትል የደረሰባትን ትዘረዝራለች። በፈተና መሀል ብርታት የተሰጣት እምነቷ ነበር። ሁሌም ቢሆን ስራዬ ህይወቴ ማዳን እንደሆነ አስታውሳለሁ አገሬን ለመርዳት ከፈጣሪ የተሰጠ ልዩ ጥሪ ነው ትላለች ከተዛባው ፆታዊ አመለካከት በላይ ፈተና የነበረው ግን የመንግስት ችለተኝነት ነው ኢንዶኔዥያ ውስጥ ሰማንያ የሚጠጉ መርዛማ የእባብ ዝርያዎች ቢኖሩም የአገሪቱ መንግስት የሚያመርተው የሶስት የእባብ ዝርያዎች መርዝ ለማስወገድ የሚያስችል አንድ ጸረ መርዝ መድኃኒት ነው በተጨማሪም መድኃኒቱ በ4 ዲግሪ ሴንቲግሬድ ሙቀት መጠን ውስጥ መቀመጥ አለበት። ይህ ደግሞ በሀገሪቱ ወዳሉ ደሴቶች መጓዝና ማከማቸት አስቸጋሪ ያደርጋል። በዚህም የተነሳ ኢንዶኔዥያ ጸረ መርዝ መድኃኒቶችን ከውጭ ታስገባለች። የአንድ ዙር ህክምና ዋጋም እስከ 4500 ዶላር ይደርሳል። ከአምስት ዓመት በፊት አንድ የ12 ዓመት ልጅ በአንድ ያልተለመደ ኢስትራን ራሰል ቫይቨር ዝርያ እባብ ከተነደፈ በኋላ ራሱን ሳተ። የታዳጊ ሁኔታ በፍጥነት እየተባባሰ ሄዶ ጡንቻዎቹ መላላትና ኩላሊቶችም የመበላሸት ምልክት ማሳየት ጀመሩ። ዶክተር ማሃራኒ ጸረ መርዝ መድኃኒት ለመግዛት ወደ ታይላንድ ዋና ከተማ ባንኮኮክ መብረር ነበረባት። ታዳጊ ወደ ለምባት ለመንባት ደሴት ለመሄድ ደግሞ በሶስት በረራዎች መሳፈር ነበረባት። መድኃኒቱን ለመግዛት በሺዎች የሚቆጠሩ ዶላር ያወጣችው ዶክተር ማሃራኒ ገንዘቧን እያለቀ ስለነበረ በአውሮፕላን ማረፊያ ወለል ላይም ከመተኛት ውጪ አማራጭ አልነበራትም። ሁሉም እንደምታደርገው ሁሌም እንደምታደርገው ለታዳጊው መድኃኒቱን የሰጠችው በነፃ ነው። ብዙውን ጊዜ የደሞዟን ዘጠና በመቶ ለታካሚዎቿ ጸረ መርዝ መድኃኒት መግዣነት እንደምታውልና መልሰው እንደሚከፍሏትም እንደማትጠይቅ ትናገራለች። ጤነኛ ነኝ፣ ሁሌም ተጨማሪ ገንዘብ ማግኘት እችላለሁ። ሕይወቱ ያለፈ ያለ ታካሚ ካለኝ ግን ዋናው አስፈላጊ ነገር ጸረ መርዝ መድኃኒት ማግኘት ነው። ስለዚህ ቅድሚያ መስጠት አለብኝ ቅድሚያ የምሰጠው ለሰው ህይወት ነው ትላለች። በባህር ዳርቻ ላይ የኮኮናንት ውሃ የሚሸጠው የታዳጊው አባል አባል ልጅም ከነቃ በኋላ ትልቅ ኮኮናንት ሰጥቷታል። ታዳጊውም ጨርሶ ድኗል። ዶክተር ማሃራኒ ለእኛ ምን ማለት ላይሆን ይችላል፣ ምንም ማለት ላይሆን ይችላል፣ እርሱ ግን ያገኘው ብቸኛው ውድ ነገር ይህ ነበር በማለት ተናግራለች። አስርተ ዓመታት ያስቆጠረው ጥረቷ ፍሬ አፍርቷል፤ ለእሷም የእባቦች ንግሥት የሚል ቅጽል አስገኝቶላታል። በ2014 ከሌሎች ባለሙያዎች ጋር በመሆን የመሰረተችው ዘር ኢንዶኔዥያ ቶክሲኖሎጂ ሶሳይት የተሰኘው ማህበር አሁን ላይ ከ500 በላይ አባላት አሉት፤ ብዙዎች የህክምና ባለሙያዎች ናቸው። ከ2015 ጀምሮ የዓለም የጤና ድርጅት አማካሪ ሆና እየሰራች ነው። የመሰረተችው ማህበር የሚያካሄደው ዘመቻ ሚሊዮኖች ጋር መድረሱን ትናገራለች። ቀላል የህክምና ሂደት የሆነው አንድ ሰው በእባብ ከተነከሰ በኋላ ሰውነቱ እንዳይንቀሳቀስ የማድረግ አሰራር በአሁኑ ሰዓት በርካቶች የሚረዱት እውቀት ሆኗል። ባለፈው ዓመት እንደ እንደ ጃካርታ እና ባህሊ ባሉ በርካታ ነዋሪ ያለባቸው አካባቢዎችም በብዛት በሚገኘው የጃቫ ኮብራ ለሚደርስ ንክሻ የሚውል አዲስ ጸረ መርዝ በተሳካ ሁኔታ ማዘጋጀት ችላለች። በቅርቡ የሙከራ ምርት ይጀምራል። ወታደራዊ ሐኪም ከነበረው ከሟቹ አባቷ ባልደረቦች የበለጠ ግን እርካታ የሚሰጣት ነገር የለም ወደ ሩቅ አካባቢ ከመላካቸው በፊትም ብዙውን ጊዜ የእባብ ንክሻ ስልጠናና ጸረ መርዝ ለማግኘት ወደ ቤት ይመጣሉ፣ ትላለች ዶክተር ማሃራኒ ህልም በሚሄድ